ወይ ደግሞ ስሪጅ ልቀይረው፣ ዳታ ልቀይረው። ታብታብ ጋይስ ታብታብ። አዎ ኦኬ፣ አዎ፣ በቃ እሺ፣ እሺ። ጋይስ ታብታብ፣ ታብታብ ተሪፕል ነው ጋይስ። አዳራችሁ እንዶ በዚህ እጅ እንዳታስገቡኝ፣ በታብታብ በታብታብ ብቻ ኒት። በዚህ እጅ እንዳታስገቡኝ፣ አዳራችሁ በታብታብ ኒት። አንድ ሺ ሰው እኮ ሶስት ሺ እኮ በታብታብ እንሄዳለን ጋይስ።

ነው ጋይስ፣ እንዳይን የኔ እናት ትሪፕል በሶስት ነው ጋይስ። በሶስት ነው ጋይስ። በሶስት ነው። መጨረሻ ላይ ስናይፕ እንዳያደርጉ፣ መጨረሻ ላይ ስናይፕ እንዳያደርጉ ጋይስ፣ በሶስት ነው።

ኖርማል ነው፣ ኖርማል ነው። ይቅርታ የጠየቀችው ራሱ ካውቀ እኮ ነው። ተነጋግረው እንደሆነ እኔ አላወቅኩም። ገባሽ ብራዘር፣ አጋጣሚ በቤት አደለም። በዛሬ ቀን ምን አመጣሽ እስኪ ንገረኝ፣ እስከ ዛሬ የት ነበርሽ? ነጽዬ፣ ነጽዬ፣ ነጽዬ፣ ነጽዬ ተነጋግረው ነው። ወይኔ አስር ሺ ነው ጋይስ። ግላፍ የለን፣ ግላፍ የለም ጋይስ። ባይ ዘ ወይ፣ ታፕ ታፕ አርጉ፣ ታፕ ታፕ አርጉ። ግላፍ ማን ነው የነበረው? ሁለት ግላብ ሚሚ ሚሚ ሚሚ አለሽ። እኔ ናት። ሁለት ግላብ አለሽ። ሚሚ ፌቡ ፌቡ ምንድን ነው አንተ? አብዱልሀማብ የምትባለው? ኔት ምን ሆነ? ኔት ምን ሆነ? ኔት ላርገው፣ ኔት ሰው የጻቀ ኔት ላለ እንዴ! ምንድን ነው? ስቴፎ ስሪ ነው፣ ዋን ዋን ነው፣ ዋን ዋን ይለቅ በቃ ኖርማ ሞራል ላይ ስለሆነ ሞራል ላይ ስለሆንኩ ነው። እኔ ሞራል ላይ ነው ቴዲ ያለ ማለት ነው። ቴዲ ካለ ጠፋው በቃ ቴዲማ ቢኖር ኖሮ ሴት ነችሆን ሞክራሃታል፣ ሞክራሃታል ወይ እንደዚህ አይነት ነገር የምታወራው ሞክራሃታል ወይ ብሎ ካርጉት በማርያም እንይ ጠአንደኛ ቅጣት፣ አንደኛ ቅጣት፣ አንደኛ ቅጣት፣ ኮፊያን ቅደለው። እኔ የምልሽ ሁሉንም ግን እንዳለ እየሰባበርሽ እንዴት ሰው ፊት ባለፈው። አሁን አንደኛ ቅጣት ሁለተኛ፣ ሻወር ግባ፣ ሻወር ግባ ቅጣት ር ላለው እንደ ፍየል እንበት ጊዜ ፌስቡክ አካውንቷን አሳደገችበት ኮይን ሪከርድ ብቻ እየለቀቀች ነጽዬ። ቴንክዩ ቴንኪዩ የኔ እናት ቴንኪዩ ቅሱ ቴንኪዩ ሱሱ ቴንኪዩ ግላብ አለሽ። ነጽዬ ግላብ እና ሱስ ዋናው ቅሱ ደግሞ ደመና አለሽ። ሰላሳ ሰከንድ ላይ ሊቀቂው ደመና ውሺ። ወደዛ በል፣ እንደ ፍየል ተንበርከክ። እንደዚህ በል። አዎ ኮፍያን አውጣው። እስጢፎ መሆን ይወቁ ታወቃለሁ። በናት በልሽ። እንደዚህ በል እንደ ፍየል ነው ያልኩ እንደ ፍየል ካላልክ እኔ አልቀጣለም እርር እንበል እርላለው እ ስንት ጊዜ አስር ግዜ ቶሎ በይ እሺ እንደዚህ በል ያዝ መሬት ላይ እርር